አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። አንደኛው ነጥብ የዒድ ሰላት በተለያየ ምክንያት ሄደን ውጪ ተሰባስበን መስከን ማንችል ከሆነ ቤቱስ መስከን እንደሚቻል አይተናል። ቤቱስ እንሰግዳለን። ሌላ ጊዜ ለዒድ ስንወጣ ራሳችን አሳምረን እንደምንወጣ ሁሉ ቤቱስ የዒድ ቀን ራሳችንን አሳምረን ሰውነታችንን ታጥበን፣ ጥሩ ልብስን ለብሰን፣ ወንዶች ጥሩ ሽቶን ተቀብቶ ራሳቸውን አዘጋጅተው ቤቱስ አብሮ ይሰግዳሉ። አንደኛው ይሄ ነው። ሁለተኛው ነጥብ ደግሞ ያየ ነው ስንት ረካዓን የሚሰገደው የሚለው ነው። ዒድ ሰላት የሚሰገደው ሁለት ረካዓ ነው። ሁለት ረካዓ የሚሰገደው። ሶስተኛው ነጥብ ያየ ነው አሳጠር ስናይ ስንት ተክቢራን የሚባለው ለዒድ አይተናል። እሱም የመጀመሪያው ረካዓ ላይ ሰባት ተክቢራን የሚባለው ይሄ ደግሞ ከተክቢረተ ኢህራም ጋር ነው። ከተክቢረተ ኢህራም ጋር ነው። ተክቢረተ ኢህራም የሚባለው ነው ነው። ከሱ ጋር ሰባት እንላለን የመጀመሪያው ረካዓ ላይ። ሁለተኛው ረካዓ ላይ ደግሞ አምስት እንላለን ማለት ሌላኛው ነጥብ ያየ ነው። በዚህ መካከል በተክቢሮች መካከል ምንም የሚባል ዝክር ከረሱ ከረሰላሁ ዐለይሂ ወሰለም አልመጣም። ሌላኛው ነጥብ ደግሞ ያየ ነው ተክቢሮችን ካልን ከጨረሰን በኋላ ነው ዱዓው ለስትፍታህ የምንለው ከዛ በኋላ አዑዙ ቢላሂ ብለን ወደ ቅራአት የምንቀጥለው ማለት ነው። ሌላኛው ነጥብ አሳጥረን ስለ ዒድ ስናወራ ሲፈሰላት ሰላት ዒደይን ስናወራ የሚጠቀሰው ምንድነው እጆችን እናነሳለን? ለእያንዳንዱ ተክቢራ እጆቻችን እናነሳለን እያንዳንዱ ማለት ነው። ሌላኛው ደግሞ ለምሳሌ ከሚባሉ ተክቢሮች አንድ ሁለት ካመለጠው አንድ ሰው ምን ማድረግ አለበት ከኢማሙ ጋር በደረሰበት ነው ቀጥሎ የሚሰግደው ለምሳሌ ልክ ኢማሙ እየሰገደ ሁለተኛው ተክቢራ ይደረሰ ሁለተኛው ተክቢር ሲባል የመጀመረው ወርካዓ ላይ ተክቢረተ ኢህራም አለ ኢማሙ ሁለተኛው አላሁ አክበር አለ በዚህ ሰዓት አንደኛው ሰው መጥቶ ከእሱ ጋር አሰር ምን ማድረግ አለበት እሱ ከደረሰበት ያስርና ኸላስ ያለፈው አለፈው ነው ምንም ቀዷ የሚያወጣ ነገር የለም ማለት ነው የሚያወጣ ነገር ምንም የለም ሌላኛው ያየነው ነጥብ ምንድነው የሚቀራው የሚለው ነው። ምንድነው የሚቀራው የሚለው ነው። የመጀመሪያ ወርካ አለይ ከፋቲሃ በኋላ ሰብስ ምረብከ ለአለይከ ይቀራል ሱረት አዕላ። ሁለተኛ ደግሞ ሱረቱል ጋሽያ ይቀራል። ወይን ደግሞ የመጀመሪያ ወርካ አለይ ከፋቲሃ በኋላ ሱረት ቃፍ ይቀራል። ሁለተኛ ደግሞ ሱረት ቀመር ይቀራል ማለት። ይሄን ደግሞ እነዚህ ሱራዎችን ያላፈዘ ሰው ደግሞ የተመቸውን ያፈዘውን ይቀራና በዛ ሁኔታ ይሰግዳል። ኹጥባ ግን የለም ኹጥባ ግን የለም። ኹጥባ የሚደረገው ሁሉም በተሰባሰበበት ሌላ ጊዜ እንደምሰግደው ዒድ ሁኔታ ካለ ነው ኹጥባ የሚደረገው እንጂ ቤት ውስጥ ኹጥባ አይደረ ሌላኛው ያየ ነው የዒ ሰላት መጀመሪው የሚሰገደው ፀሐይ ከወጣችና ደ ሮምን ፀሐይ ወጣ ደ ሮምን እስከ እስከቆይ ድረስ ወይም ደሞ ሩብ ሰዓት ጠብቀን ማለት ነ እንደዛ ደግሞ ሌላኛው ያየ ነው የ ሰላት ጊዜው መጨረሻ እስከመቼ ነው? ይለዘዋል ነው ማለት ነው። በአጠቃላይ ያየ ነው አሁን በዒ ሰላትን ቅዱስ እንዴት መስገድ አለብን የሚለው እና ያየነው ማለት ነው። ይሄን ሰምተን ከሚጠቀምበት ሰዎች አላህ አድርገን ዒድን በጥሩ ሁኔታ የምናሳልፍ አላህ አድርገን። ይሄን በሽታም ደግሞ አላህ ያንሳልን ወከዳለከ የጾምነውም ጾም፣ የሰገድነውን ሰላት፣ የቀራነውን ቁርአን፣ ለሊት ቆምን፣ የሰገድነው ነገር ሁሉ የሰጠነው ሰደቃ፣ ያንነው ክር ዚክር፣ ይሄን ሁሉን አላህ ይቀበለን። ትምህርቴን እዚህ ላይ ቆማለሁ። ወላሁ ተዓላ አዕለም ወሰላሁ ወሰለም አላ ነቢይና ሙሐመድ